ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ስፖርት ልክ እንደ የሬቻ ሁሉ አብሮነትንና ወንድማማችነትን የሚያጠናክር በመሆኑ መጪውንም በዓል ማህበረሰቡ በዚህ አረዳድ እንዲያከብረው ለማድረግ ስፖርታዊ እንቅስቃሴው መዘጋጀቱን ተናግረዋል። ይህንን የማስ ስፖርት እንቅስቃሴ ስናከናውን አብሮነታችንን የሚያጠናክር ስለሆነ፣ ሰላማችንን የሚያጠናክር ስለሆነ፣ መደጋገፋችንንም የሚያጠናክር ስለሆነ፣ በተለይ ስፖርት ደግሞ ዘር፣ ብሔር፣ ሃይማኖት ስለማይል ሁሉንም አቃፊ ስለሆነ ከዚህ በዓል ጋር ከዚህ ባህል ጋር የሚያስተሳስረው ስለሆነ እንደተመለከትነው ወጣቱ ተሰባስቦ በሁሉም ብሔር ብሔረሰቦችና ሕዝቦች መዝሙር እና ትርኢቶችን እያሳየ በዓሉን እያከበረ ነው ያለው። ወጣቱ በእንግዳ ተቀባይነት ስሜት በዓሉን እንዲያከብሩ ያሳሰቡት አቶ በላይ ስፖርታዊ እንቅስቃሴው የሬቻ ባህላዊ እሴቱን ጠብቆ እንዲከበር ግንዛቤ ይፈጥራልም ብለዋል። በየካ ክፍለ ከተማ ያከናወን ነው የአካል ብቃት እንቅስቃሴ የሬቻን በዓል ሰላማዊና ባህላዊ ትፊቱን ጠብቆ እና ከሁሉም በላይ በንግግር በውይይት በመሰባሰብ በመነጋገር የሚያምን ትውልድ መሆኑን ለማሳየት ነው ይህን ፕሮግራም እያደረግን ያለ ነው። አዲስ አበባ እንደ ስሟ አዲስ እንድትሆን ያስቻሏት የኮሪደርና የወንዝ ዳርቻ ልማቶች በአደባባይ ለሚከበሩ በዓላት ምቹ ሁኔታን መፍጠራቸውንና የጎብኚዎችንም ቀልብ የመሳብ አቅም እንዳላቸው የገለጹት ደግሞ የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ናቸው። ሰዎች እንደዚህ አይነት ትልልቅ እንደ ሬቻ እንደ መስቀል ያሉ ፌስቲቫሎች እንዲያካሄዱ አደባባዮች እየተፈጠሩላት ያለ ከተማ ነች። እንደሚታወቀው ከኮሪደር ልማቱ ባሻገር የወንዝ ዳርቻ ልማቱ ለዚሁ እንደዚሁ ምቹ ሁኔታ የፈጠረበት ሁኔታ ነው ያለው። ለኢኮኖሚያችንም የገቢ ምንጭ በመሆን ረገድ ከፍተኛ ሚና ነው የተጫወተው፣ የኮሪደር ልማቱም የወንዝ ዳርቻ ልማቱ እንደ ኢሬቻ እንደ መስቀል ያሉ ፌስቲቫሎች ደግሞ ምን ይጠቅማሉ? የውጭ ሀገር ዜጎች እንደዚሁም ደግሞ የሀገር ውስጥ ቱሪስቶች መጥተው ከተማዋን እንዲጎበኙ፣ በሌላ በኩል ደግሞ ፌስቲቫሉ መሰረተ ልማቱን ለማስተዋወቅ ምቹ እድል ፈጥሯልና ይሄ ተጠናክሮ ይቀጥላል ለማለት ነው። የእሬቻ በዓል መስከረም 24 በአዲስ አበባ በሆራ ፊንፊኔና መስከረም 25 ደግሞ በቢሸፍቱ ሆራ አርሰዴ የሚከበር ይሆናል። የሸገር ከተማ አስተዳደር የዘንድሮ የእሬቻ በዓል ባህላዊ እሴቱን ጠብቆ በድምቀት የሚከበርበት ሁኔታ ላይ ከሁሉም ክፍለ ከተማ ከተወጣጡ ወጣቶች ጋር ውይይት አካሂዷል። ጉዳዩን አስመልክቶ ሪፖርተራችን መሀመድ ኑር እዚህ ስቱዲዮ ይገኛል። ጤና ይስጥልን መሐመድ ኑር፣ እንዴት ነህ? በውይይቱ ላይ ምን ምን ተነሳ? እንደምን ዋልክ። በሱ ፍቃድ፣ እንደምን ዋላችሁ ውድ ተመልካቾቻችን። ያው የሸገር ከተማ አስተዳደር በዛሬው እለት እንግዲህ ከክፍለከተሞቹ ከሁሉም ክፍለ ከተማ ከተወጣጡ ወጣቶች ጋር የ2018 የእሬቻ አከባበር ዙሪያ በምን ሁኔታ ሊከበር ይገባል፣ የወጣቶችስ ሚና ምን መሆን አለበት የሚሉ ጉዳዮችን እንዲሁም ደግሞ በዓሉን በደመቀ ሁኔታ ለማክበር ነው ከወጣቶቹ ጋር ከጠዋት ጀምሮ ዝግጅት ውስጥ ምን ይመስላል የሚሉ ጉዳዮችን በማንሳት ምክክር ያደረገው በውይይቱ ላይ እንግዲህ የተገኙት የሸገር ከተማ አስተዳደር ዶክተር ተሾማ አዱኛም የእሬቻ በዓል የኦሮሞ ሕዝብን አንድነትና እንዲሁም ደግሞ የብሔር ብሔረሰቦችን አንድነት በማሰባሰብ ከተለያዩ ሀገራት ሕዝቦች ጋር ያለውን ግንኙነት የሚያጠናክር ስለመሆኑም በመድረኩ ላይ አመላክተዋል ማለት ነው። በተለይ ደግሞ የዚህ የእሬቻ በዓል አከባበር ከወጣቶች ጋር ውይይቱ ያስፈለገበትም ዓላማ እንደ ሀገር እንደሚታወቀው በሱፍቃድ ወጣቶች በሁሉም ዘርፍ የመሳተፍ ሚና ያላቸው በሚሳተፉበትም ረገድ ደግሞ የሚያደርጉት ከፍተኛ አስተዋጽኦ እንዳለ ይታወቃል። ና ይህንን ሚና ደግሞ ለመጠቀም ይሄ በዓል ደምቆ እንዲከበር ከእነሱ ውስጥ ምን ይጠበቃል የሚልም ሀሳብ ነው የተነሳው። በዚህ ላይም እንግዲህ እንደ ሀገር ከንቲባው እንዳነሱት ወጣቶች በሰላምና ልማት ላይ ያላቸው ሚና የጎላ በመሆኑ የዘንድሮ የሬቻ በዓልን ባህላዊ እሴቱን ጠብቆ እንዲከበር ኃላፊነታቸውን እንዲወጡ ጭምር ነው ከንቲባው ጥሪያቸውን ያስተላለፉት ማለት ነው። በዚህም ወጣቶች እንግዲህ በተለይ ባህላዊ እሴቶችን በማስቀጠል ረገድ ኢትዮጵያ የበርካታ እሴት ባለቤት ናት። ይህንን ደግሞ በማስቀጠል ረገድ እነሱ ለትውልድ በማሻገር ረገድ ሚና ስላለባቸው ይህንን ማስቀጠሉን አጠናክረው እንዲቀጥሉም ጭምር ነው ከንቲባው ጥሪያቸውን ያስተላለፉት ማለት ነው። አያይዘውም እንግዲህ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ወጣቶች በዓሉን በማስተዋወቅ ባህላዊ እሴቱን ጠብቆ እንዲቆይ ከማድረግም ባሻገር ኢትዮጵያ የምትታወቅበት ይሄ እንግዳ ተቀባይነትን በማጉላት ለሌሎች በማስተዋወቅ ከተለያዩ የሀገር ውስጥ እንግዶች ብቻ አይደለም ለኢሬቻ የሚመጡት፣ ከዓለም ሀገራት የሚመጡ አሉ። ይሄንን በማስተዋወቅ ረገድም ጭምር ሚናቸውን መወጣት እንደሚጠበቅባቸው ነው መልእክታቸውን ያስተላለፉት። እንግዲህ ይሄ በዓል የኢሬቻ በዓል ሲከበር በርካታ ወጣቶችም ሌሎችንም የማህበረሰብ ክፍል የሚያሳትፍ ነው ሰፋ ያለ ቀደም ብሎ ነው እንግዲህ አዲስ አበባም በተለያዩ ዝግጅቶች ይህንን በዓል ለማክበር ዝግጅት ስታደርግ ቆይታለች። እኛም እንግዲህ እዛው ያነጋገርናቸው ወጣቶችም ሰፊ ዝግጅት ማድረጋቸው እና ወጣቶች የዘንድሮን እሬቻ ሲያከብሩ ባህላዊ ሴቱ በጠበቀ መንገድ እንዲከበር የበኩላቸውን ድርሻ ለመወጣትም ዝግጁ ስለመሆናቸው ነው ሀሳባቸውን ያነሱልኝ ማለት ነው። በዓሉ እንግዲህ በአዲስ አበባ ከተማ ሲከበር አዲስ አበባን ለዓለምም ጭምር ለማስተዋወቅ እድገቷንም ለማስተጋባት እንግዲህ ትልቅ እድል የሚፈጥር ነው። በዚህም እንግዲህ የቱሪዝም ፍሰቱንም ከፍ የሚያደርግ ነው ተብሎ ይጠበቃል ማለት ነው። አዲስ አበባ ደግሞ በኮሪደር ልማት አምራ ተውባ ደምቃ የዘንድሮ የ2018 እሬቻን በደመቀ ሁኔታ ለማክበር እንግዲህ ሽር ጉዷን ጨርሳለች ማለት ነው። የዘንድሮ የእሬቻ በዓል እንግዲህ በደመቀ መልኩ ለማክበር ሁሉም የድርሻውንም ሊወጣ ይገባል ማለት ነው። በአጠቃላይ በሸገር ከተማ አስተዳደር የ2018 የእሬቻ በዓል አስመልክቶ የተደረገው ውይይት ይሄንን ይመስላል። በሱ ፍቃድ፣ ለአሁን ያለኝ መረጃ ይህን ነው። አመሰግናለሁ። አመሰግናለሁ መሀመድ ኑር። ተመልካቾች፣ ወደ ቀጣዩ ዜና እናልፋለን። የሀገር መከላከያ ሰራዊት የምስራቅ እዝ በጎጃምና ደቡብ ጎንደር ዞኖች የጽንፈኛው ቡድን እንቅስቃሴ ተከታትሎ እርምጃ በመውሰድ የአካባቢውን ሰላም እያጸና መሆኑን የጦር ኃይሎች ምክትል ጠቅላይ ታማዦር ሹም ጀኔራል አበባው ታደሰ ገለጹ። የጦር ኃይሎች ምክትል ጠቅላይ ታማዦር ሹምና የአማራ ክልል የጸጥታ ካውንስል ሰብሳቢ ጀነራል አበባው ታደሰ የምስራቅ ዝንድ የተልዕኮ አፈጻጸምና በአካባቢው የተፈጠረውን ሰላም በማስመልከት ማብራሪያ ሰጥተዋል። ታምሩ ደምሴ እንደሚከተለው ያቀርበዋል። የሀገር መከላከያ ሰራዊት ምስራቅ እዝ ግዳጅና የተልዕኮ አፈጻጸም በተመለከተ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም እና የአማራ ክልል የጸጥታ ካውንስል ሰብሳቢ ጄኔራል አበባው ታደሰ ማብራሪያ ሰጥተዋል። በዚህም መሰረት የእዙ አመራርና ሰራዊቱ ህገ መንግስታዊና ሀገራዊ ተልዕኮውን በጽኑ የሀገር ፍቅርና በጥብቅ ዲስፕሊን እየፈጸመ ይገኛል ብለዋል። የእዙ የሰራዊት አባላት በላቀ የግዳጅ አፈጻጸም የክልሉን ሰላም በዘላቂነት እንዲረጋገጥ በ መስራት ሀገራዊ ተልኳቸውን በላቀ ብቃት እየተወጡ መሆኑን ገልጸዋል። ከተልኮ መፈጸም ባለፈ የክልሉን የጸጥታ ኃይል እንደገና በማደራጀት በማሰልጠንና በማብቃት የተጠናከረ የጸጥታ መዋቅር እንዲኖር መደረጉንም አንስተዋል። በዚህም መሠረት የምስራቅ እዝ በጎጃምና በደቡብ ጎንደር ዞኖች የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ የአካባቢውን ሰላም እያጸና መሆኑን ጀኔራሉ ገልጸዋል። ምስራቅ እዝ ከደቡብ ጎንደር ጀምሮ ጎጃም በሙሉ የያዘ ኃይል ነው። ሁሉንም ግን በስኬት ወጥቶታል። ህብረተሰቡ ላይ ከፍተኛ ፍቅር ነው ያገኙ። ይሄ በጥብቅ ዲሲፕሊን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 በጉልበት ስልጣን የለም የሚለውን ነገር በአንድ ሳምንት ነው የጨረሰው። የሀገር መከላከያ ሰራዊት የሀገር ፍቅርንና ህዝባዊነትን በመላበስ በጥብቅ ዲስፕሊን በጀግንነትና በዓላማ ቁርጠኝነት የሀገሩን ክብርና ሉዓላዊነት ማስጠበቁን ይቀጥላል ብለዋል። በየደረጃው የሰራዊቱ አመራሮች የላቀ የመምራት ብቃት ያላቸው መሆኑን በማንሳት በዚሁ መልኩ መቀጠል አለበት ሲሉም ጄኔራል አበባው አስገንዝበዋል። ያበቃው አንዱ ኢትዮጵያዊ ስለሆነ ሁለተኛው ህገ መንግስቱ እና የኢትዮጵያዊነት ልንነጥል ዋንችል ለሀገር መቆም ስላለበት ነው። ለሀገር ዋጋ መክፈል ስላለበት ነው። ይሄ አንዱ ምክንያት ነው። ይሄ ለሁሉም የሚሰራ ሁለተኛው ምክንያት ግን አመራሩ ቁርጠኛ ስለሆነ አመራሩ በሚገጥሙት ጦርነቶች በሙሉ አስቦ ይገባል። እንዴት መዋጋት እንዳለበት በደንብ ያውቃል አመራሩ ተመልካቾች፣ አሁን ደግሞ ከውጪ ወደ አዘጋጀንላችሁ መረጃዎች እናልፋለን። የተባበሩት መንግስታት ድርጅት በኢራን ላይ ዳግም ማዕቀብ ጣለ።